ቡራዬ አሁን ላይ ሀይሚን እንደዚህ እንደተጀማመረ መሄድ የለብም፣ ወይም መጀመሪያ ባልመጣ ከመጣ ግን እንደዚህ አድርጋት መሄድ የለብም ነበረ። አንድ ነገር ማድረግ ነበረብን መጀመሪያ። ለምን መጣ? ለምን ሄድክ? ይህን የጥያቄ ነው። ከሄድክ ደግሞ ባልመጣ መጀመሪያ ከመጣ ከሄድክ፣ ሀይሚን ወይ ቤት እንድትቀይር ማድረግ ነበረብህ፣ ወይ ደግሞ ስለ ልጅቷ ያለውን ነገር እንድታስረዳት ጠይቃለች አይደል? በደንብ አስረድታት እንድታምን ማድረግ አለብህ። ከዛ ውጭ ቤት እንድትቀይር መርዳት ነበረብህ። ለምን ልጁ ትናንትና ሲመጣ እያየኸው በዚህ ሁኔታ ሀይሚን ትታሀት ሄድክ ማለት? ልትጠብቃት መጥተህ ሳምንት የተኛበት ነገር በሙሉ ከንቱ ሆነ ማለት ነው። ስትጠብቃት ሰንብተህ በኋላ ለሆነ ለዘራፊ ወይ ለጅብ ሰቷት እንደሄድ ክለም ቆጥረው ለምን? ወይ ቤት እንድትቀይር መርዳት ነበረብን፣ ማገዝ ነበረብን ቤቷን ወይ መቀየር። ከዛ ውጭ ሰላም መፍጠር ነው እንጂ ትናንትና ገና ይህን ጥያቄ ለምን ጠየቀች አስረዳይ፣ ለምን አለች ብለህ ትተህ መሄድ የለብም ነበር፣ ቡራዬ። አሁንም ቢሆን መጀመሪያ መጣህ፣ ግን ያለ ምክንያት መሄድ የለብም ገብቷል፣ አደለም? ሀይሚ የኔ ውድ አይዞሽ፣ አትቆዝሚ። እንዴ ፈጣሪ እኳ አለ ሰው ብሄድ፣ ፈጣሪ ያለኮ። ብሩኬ ሀይሚን ጥሏት ሄደ አድርሀል እንዴነ ኮ ትናንት ሄድክ መስሎኝ ነበረ። ለማንኛውም ብሩኬ፣ በመጀመሪያ እንደ ጠያቂ አለኝ። በመጀመሪያ ደረጃ ቡራዬ፣ ሀይሚ ቤት ለምን መጣህ? አሁን ደግሞ ለምን ትሄዳለህ? ገባ መጀመሪያ ሄድልኝ፣ ውጣልኝ ብለህ ነበር አደለ ሶ አሁን ደግሞ አልወጣም ከአንቺ ጋር ሆናለሁ ብለህ ክፉ ካስለምድካት በኋላ አሁን የምትወጣበት ምክንያት ምንድን ነው? ይሄ እንድትመልስልኝ ይፈልጋለሁ። በመጀመሪያ ሀይሚዬ ማዘን የለብሽም የኔ ውድ ማለት ነው። ምክንያቱም ከአሁን በፊት በቃ ብቻሽን ኖረሽ አላደል። አሁን ብሄድም ሊከፋሽ አይገባም። ምክንያቱም ከአንቺ ጋር መሆኑ ነገሮችን አብሷል እንጂ ምንም የተሻለ ነገር አላመጣልሽም ብዬ አስባለሁ። ምክንያቱም ልጁ ሲመጣ በጣም ብዙ ነገሮች እየተፈጠሩ ነው እና ቡራዬ በመጀመሪያ ስለተሻለ በጣም ደስ ብሎኛል። እንኳን ተሻለህ። እንደዚህ ፍክት ብላ ስለመጣ ደስ ብሎኛል። ነገር ግን ለምን መጣህ? ለምን ትሄዳለህ? ይሄ ነው ጥያቄ ነው። መብት ነው የፈልገኝ መጠየቅ። ለምን መጣ መጀመሪያ? ለምን ይሄዳል? ገባቸው አይደለ? አንድ ሰው ይሁን አላማ አለው። ሀይሚን መጠበቅ ነው አይደል? የመጣው ለመጠበቅ። ሶ ትናንትና ልጁም መጥቷል፣ እሷን ለመጠበቅ ነው የመጣ አይደል? ከዚህም በኋላ ሊመጣ ስለሚችል እዛው መሆን አለበት። እዛው መሆን ነበረበት። አሁን የሚወጣበት ምክንያት ደግሞ ምንድን ነው? በቃ አሁን እኮ ልጅቷ በትነጫነጭ ምን ብትልም እንደውም ሀይሚ አሁን ደህና ናት። መጀመሪያ ላይ ውጣልኝ ብለው ነበር። አሁን ግን እየተንከባከበችው ነው። እንደውም አትሂድ እያለችው ነበር። እና እሱ ግን አይሆንም ብሎ ነው የወጣው ማለት ነው ቡራ እንግዲህ ፈጣሪ ነው ማንንም ሰው የሚጠብቀው እንጂ ሰውን ሰው ጠብቆ አያድነውም፣ ሲጀመር ማለት ነው። እግዚአብሔር ይጠብቅ ከምንም ከምንም ነገር። እንዴት ናቸው የኔ ወዶች የኔ ማሮች የኔ ፍቅሮች? ደህና ናቸው? በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ የስፋ ክብሩ የስፋ። አታለቅልቅ የምትሉኝ አለቀልቃለሁ፣ አለቀልቃለሁ። መብቴ ነው መብቴ ነው ማለቅለቅሽ እና ብሩኬ ማለት ነው ኦ ማይ ጉድነስ እዛው ነው እንዲያደርከው እኔኮ ትናንትና በዛው በጸባችሁ ሄዳችሁ መስሎ ነበር ይሄ ድራማ ጋይስ ገና ሊቀጥል ነው፣ ይቀጥላል። ገና የቡራ አፍቃሪ ነኝ ብላ የምትመጣው ልጅ አለች። እሷን ደግሞ እስከምናይ በጣም ሴንሴቲቭ ሆና ላል እውነት ነ ሴንሴቲቭ ነው። እኛ እየጠበቅኳት ያለው መቼ ትመጣለች፣ መቼ ታመጣት አለ ቡራዬ። እንደው ቀነ ቀጠሮ ያዝልን እስኪ ቴዲ። በዛ ደግሞ ብሩክ አይገባትም፣ አያስፈልጋትም፣ ሀይሚ ደስተኛ ሆና እንድትኖር ነው የምፈልገው ምናምን እያለ ከፍጼ ጋር ሞዘዘዘዝ ይላሉ። ለቴዲ ደግሞ አንድ ቻናል ክፈቱለት እና በዛ ይሟዘዝብን። ይህን ሞዛዛ የሆነ ልጅ ማለት ነው። እና እንግዲህ ቴዲ ተብዬው ብሩክ አያስፈልጋትም፣ እያስከፋት ነው እያስጨነቃት ነው ምናምን ለምትለው ነገር አላስከፋትም፣ አላስከፋትም፣ አላስጨነቀትም። ገባ። የፈለገ ክፉ ሊሆን ይችላል፣ የፈለገ መጥፎ ሊሆን ይችላል፣ ለሀይሚ ከማንም ከማንም በላይ ብሩክ ይሻላታል፣ ከምንም በላይ ማለት ነው እና አላስጨነቃትም። ማን አለ? አንተ ነው ያልከው እንዴ አላስጨነቃትም፣ አላስቸግራትም። ብቻ አንተ ከህይወቷ ውልቅ በልላት፣ ከዛ በኋላ ደስተኛ ትሆናለች። ገባች አይደለ? የብሩክም እንደዛው የሃይሚም በዚህ ሄት ሄዲ ተብየው አፍቃሪነን ባይሽ ምናምን እየሄዳችሁ ቤቷ ከመት በጠብጧት፣ ከህይወቷ አራቅ በሉ። እናንተ ምኑ ናችሁ? ነው ዲ የተያዘ ነገር ላይ ሙጭጫት በሉ በቃ። እንዴ የተበላቁም ካልበለን ብላችሁ እንዴት ነው የምትገግሙት? ምኑ ናችሁ ነው ልጆቹ እኮ ሮማንቲክ ናቸው። በቃ ምርጥ ላይፍ እየኖሩ ነው። መታች ድንኩር አድንኩር አድንኩር የሆነ ህዝብ ተሰብስቦ ማለት ነው። እና ዛሬ ሀይሚ ቆዝም ምን ያለችው? የእኔ ውድ፣ እኔ ልቆዝምልሽ እኔ ልቆዝምልሽ። ምን በወጣሽ እናቴ፣ አንገትሽን ትደፊ ያለሽ? ምን በወጣሽ ትቆዝም ያለሽ? ድራማ ቢሆንስ ቢሆንስ፣ መብቴ ነው። እንደ ድራማ ሆነ አስተያየት። ሀይሚዬ፣ የእኔ ቆንጆ ሊከፋሽ አይገባም፣ ገባሽ? ሊከፋሽ አይገባም። ማንም ሰው ይመጣል ይሄዳል። በቃ ብሩኬን ደግሞ እና ብለሾው አይደለም ይመጣ እና ጠብቀኝ ብለሾ እስካልመጣ ድረስ እሱ መጣ እሱ ሄደ። እንግዲህ ራሱ መጣ ከሄደ ደግሞ ቻዊን እይታ፣ መንገዱን ጨርቅ ያርግልህ ሰላሙን። በተለይ ኮሜንታተሮች አሽቀጣችሁ ልትሞቱ ነው፣ ያወጣላችሁ። ደስ ይበላችሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አፍቃሪዎቹ ምናምን ታመምን ምን አለን በሱ ምክንያት የምትሉ ሰዎች እንኳን ደሳናችሁ፣ እንኳን ደስ አላችሁ። ብሩክ ከሀይሚ ቤት ወጣ። ሀይሚ ብቻዋን ጥሏት ወጣ። ሀይሚ ቁዝም አለች። ሀይሚ አዘነች። ብሩኬ ደግሞ ከሀይሚ ቤት ወጣ። ደስ ብሏችሁ አላደል የስ በጣም ነው ደስ ያላችሁ እና ብዙ ኮሜንታተሮች በጣም መጥፎ ነገር እንዲያደርጉ አትገፋፏቸው። በቃ ለምን ውጣ፣ አስደፍርሃለች፣ ምን ብልሃለች፣ አስንቃሃለች ምናምን እያላችሁ ይሄው የእናንተን ምክር ሰምቶ ልጁም ለሀይሚን ለመጠበቅ መጥቶ እጠብቃታለሁ ብሎ መጥቶ ላሽ ብሎ ሄደ። ላሽ በላለ በቃ አይመለከተኝም አለ፣ አያገባኝም አለ። እንግዲህ በትናንት ነው ቪዲዮ ነው እስከተረፍ ደህና ነበሩ በፒስ እየሰሩ ነበረ። አሁን ምንድን ነው እሱ ከፋኝ አዘንኩ ያለበት እስከሚሻለ ነው እንጂ አልተውኩትም ነው። አሁን ሀይሚ ለምን ትጠይቃለች እኮ ነው እኮ ለምን ጠየቀች ነው። አሁንም መጠየቁ አይቀርም። ለምን ትጠይቂያለሽ ብለህ ብሩኬ ማኩረፍ የለብንም። የመጣበት የሆነ አላማ አለ አይደለ? ሀይሚን ለመጠበቅ ነው አይደል? እኮ ለመጠበቅ ነው። መጠበቅ አለብን እንጂ አሁን ለማን ነው ትታት የምትሄደው? እሺ መጀመሪያ ለምን መጣ? አሁን ደግሞ ለምን ትሄዳለ? ይሄ አሳማኝ ምክንያት አይደለም። ትናንት ገና እስከሚሻል ነው እንጂ ይህንን ጥያቄ እንድታስረዳኝ ይፈልጋለው። ምንህናት የድሮ ፍቅረኛ ይህን ነገር ነው እሷ ደግማ የጠየቀች እንጂ ሌላ አዲስ ነገር አላመጣችም። እና ይህን ጥያቄ ለምን ጠየቀች ብለ መውጣት የለብንም። ሲቀጥል ደግሞ እያለች፣ ትናንትና ሲመጣ እያየኸው ቤቷ ድረስ ቀጥ ብሎ ሲመጣ እያየው መቼም፣ አብረሀት አለ ከጧት እስከ ማታ ሶ ስትደዋወል ምናምን ታያለህ። የእውነት እሷ ፈቅዳ ቢሆን ታይ ነበረ። ከዛ ውጭ ራሱ ዘው ብሎ እየመጣ እያየኸው። በዚህ ሁኔታ ትትሀት መሄድ አለበት ብዬ አላስብም። የፈለገ ነገር ልትል ትችላለች፣ እንድታስረዳት ልጠይቀ ትችላለች። ከዛ ውጭ ማስረዳት ያለብህን ነገር ማስረዳት ሀይሚ የፈለገ ብንጣላ ምንም ቢሆን እሷን በቃ ጠብቃት አለው፣ እንከባከባት አለው ብለህ ነው ሄድከው ሰው። እሷ ከዚህ ችግር ሳት ወጣ መሄድ የለብህም ብዬ ነው ማስበው። ምክንያቱም ባልገባ ወይ መጀመሪያ ባልመጣ ጥሩ ነበረ፣ ባትመጣ ጥሩ ነበረ። ግን ከመጣ በኋላ ወይ እሷን አንድ ነገር ወይ ቤት እንድትቀይር ማድረግ ወይ ደግሞ ልጁ የሚቀርበትን አንድ ነገር ወይ ደግሞ አንተ እሷን በደንብ አስረድተ አሳምነ ከእሷ ጋር ሰላም የምትፈጥሩበትን መንገድ ማመቻቸት ነበረብህ እንጂ እንደዚህ ሁሉ ነገር እንደተጀማመረ ልጁም እንደዚህ እየመጣ እየረበሸ አንተ ጋ ያለው ምንም ነገር ሀይሚ መረዳት የምትፈልገውን ነገር ሳታስረዳት ምናምን እንደዚህ እንደሆነ መሄድ አልነበረብን ብዬ ነው ማስበው። ባትመጣ ጥሩ ነው። ከመጣ ግን ይህን ሁሉ ሁሉ ነገር ሳታስተካክል መውጣት አለብን ብዬ አላስብም። እንግዲህ ይሁን ለማንኛውም የሆነው ሆኗል። ግን ሃይሚዬ ከዚህ በኋላ ነገሮችን የምታስተካክል ይመስለኛል። ብሩኬኒዳ ወይ ይቅርታ ጠይቀው ትችላለች። ይቅርታ ጠይቀው በቃ ወደ ድሮ ጓደኝነታቸው ይመለሳሉ ብዬ አላስባለሁ። እንዲሁ በቃ የሆነ ግምት ነው ግን እንደዛ ይቅርታ ለመጠየቅ ደግሞ አእምሯ ላይ አንድ ጥያቄ ይፈጠርባታል ብዬ አስባለሁ። ይሄንን እንዲያስረዷት የምትፈልገውን ነገር አሁንም በደንብ በደንብ እንዲያስረዷት፣ ልጅቷም ያወራቻት ነገር ካለ ይሄ ነገር ካልተፈታ ሰላም አይፈጥሩ ብዬ ነው ማስበው። ብሩኬም እንግዲህ ደህና ሊታረቁ ነው ብለን ነበረ ሰላማ ይሆናለሁ ብሎ ሄዶ ግን ነገሮች ተባባሱ። ተባባሱና የመጨረሻችን ነው የመጨረሻችን ነው አራ ግን ሁሌ እንደዚህ ስላላችሁ መታረቃችሁ ሳይቀርም ተውት ግን አሁን ብሯ እንደዚህ ቡራ እንደዚህ እንደበታተነ ሁሉ ነገር መሄድ የለብህም እኔ አሁን ቪዲዮ ላይ ሀይሚ ምንም ስትል አልሰማትም ትናንትና ከወሬ ወሬ ነው ሄኖክ የሚባል አደፍርስ አድንኩር የሚባለች መቶ ነው እንጂ ያ ወሬ እንዲነሳ ያደረገ ሲጀመር ምረስተውት ነበር እኮ እሱ እኮ ነው ያ ወሬ እንዲቀሰቀስ ያደረገው ይህንን የሆነ ሲያስጠላ ማይመቼ ልጅ ነው እሱ። ልጅ ና ብቻ ለማንኛውም፣ ሃይሚዬ ፈጣሪ ጠብቅሽ፣ የኔ ቆንጆ፣ የኔ ቅመም፣ የኔ ቸኮላታ፣ የኔ ቸኮሌት። የስ መብቴ ነው ማሽቃበጥ።